በአዲስ አበባ የመጀመሪያው የህፃናትና ወጣቶች ኮምፕሌክስ ቲያትር ቤት ተመርቋል። በምረቃ ስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በጉዳዩ ላይ ተጨማሪ መረጃ ሊያደርሰን ለይኩን አለም በቀጥታ መስመራችን ላይ ይገኛል። ለይኩን እንዴት አምሽተሃል? በምረቃ ስነ ስርዓቱ ላይ የተላለፉ መልእክቶችና መረጃዎችን አጋራን። አመሰግናለሁ አለምሰግን እንደምናመሽ ዛሬ በአዲስ አበባ ታሪካዊ የሚባል ከዘጠና አመታት በኋላም በዘርፉ ልዩ ታሪካዊ የሚባል ነው የሲኔማና የቲያትር ቤት የተመረቀው ይህ የሲኔማና ቲያትር ቤት በዚህ በአዲስ አበባ ያለውን ለኪነ ጥበብ ያለውን ብቻ ሳይሆን በኢትዮጵያም በአጠቃላይ ደግሞ ዓለም አቀፍም የሆኑ የዘርፉን ለማስተናገድ በሚያስችል መልኩ የተገነባ ሆኖ ተመርቋል። በዚህ ወቅት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በንግግራቸው በኢትዮጵያ ባለፉት አመታት የተሰሩ የለውጥ ስራዎች በዋናነት የኪነ ጥበብ ዘርፉንም ታሳቢ ያደረጉ ናቸው። እነዚህ በብዙ ዘርፎች ይገለጻሉ። የመጀመሪያው በተቋማት ግንባታ ለዘርፉ የተቋማት ግንባታን አሁን የምንገኝበትን ወይም ዛሬ የተመረቀውን ማዕከልን ጨምሮ ሌሎች በዘርፉ ያሉ አምፊ ቲያትሮችን አዳዲስ መገንባት የነበሩትን እንደ አዲስም በነበሩበት ታሪካዊ ሁኔታቸውን ጠብቀውም ማደስም ሌላው እየተሰራው ስራ ነው። ከዛ ባለፈ ከህግ ጋር የተያዙና ሌሎች የሰው ኃይል በልዩ ትኩረት ደግሞ ማየት የሚያስፈልጉና አጠቃላይ የሆኑ የለውጡን አንድ አጋዥ አቅም በማድረግ ሲሰራ መቆየቱን ተናግረዋል። በዚህ ንግግራቸው ውስጥ ባለፈው ዓመት ይህ ሲሰራ የሆነው ዋና ዓላማው ኪነ ጥበብ ለሀገር ያለው አበርክቶ ሰፊ መሆኑን በተለይም ደግሞ በብልጽግና ውስጥ የተጀመረውን ጉዞ በማሳካት ውስጥ የኪነ ጥበብ ሚና ሰፊ መሆኑን እንረዳለን። ለዚህም በልዩ ትኩረት ሰርተናል። ለዚህም ደግሞ የተሰሩ ያሉ ብቻ ሳይሆን የተገኙ ውጤቶችም ማሳያዎች ናቸው። ስለዚህ በእንደዚህ በአዳራሽ በአይነት ቲያትር ቤቶች ብቻ ሳይሆን ደግሞ በየሰፈሩ በየአካባቢው፣ በተጠና መልኩ የሚሰሩ አንፊ ቲያትሮችና ሌሎችም ማዕከላት ለኪነ ጥበብ የተሰጠውን ትኩረት የሚያሳዩ ናቸው። ስለዚህ እንደ ሀገር የተጀመረውን ልማት በማስቀጠል በኩል በአጠቃላይም በብልጽግና በኩል የተያዘው ሀገራዊ ልማት በማገዝ በኩል ኃላፊነቱ ሊወጣ የሚገባ ትውልድን በመፍጠር በኩልም እነዚህ የኪነ ጥበብ ዘርፉ እየተሰሩ ያሉ ስራዎች ሰፊ አበርክቶ እንዳላቸው ይታመናል። ለዛም ተሰርቷል ብለዋል። እዚህ ላይ ማሳሰቢያ ሰጥተዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር ማሳሰቢያ የሰጡት የተሰሩትን የአምፊቲያትርም ሆነ አዳራሾችንም ሆነ ሌሎችንም የሲኒማ ስራዎች በአጠቃላይ ከቢሮክራሲ በጸዳና ኪነ ጥበብን በሚመጥን መልኩ በቀለለ አሰራር ነገር ግን ግባቸውን እንዲመቱ በማድረግ በኩል በልዩ ትኩረት ሊሰራ ይገባል። ህንጻው ብቻ መገንባቱ ሌላው መሰረተ ልማት ብቻ መገንባቱ በቂ አይደለም። ከዚህ ባለፈ የአስተዳደር ስራውና መሰል ስራዎችን መስራት እንዳለባቸው አሳስቧል። በዚህ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም እንዲሁ ንግግር አድርገዋል። በአጠቃላይ በአዲስ አበባ የተገነቡ ስራዎች ባለፉት አመታት የነበሩ ችግሮችን የፈታ በቁጥር ደረጃም በልዩ ሁኔታ ተጠንተው ከየአካባቢው የታደሱ አሉ፣ አዲስ የተገነቡ አሉ በቀጣይ ደግሞ እየተፈጸሙ ያሉ አሉ። በዚህ ሂደት ውስጥ ኪነ ጥበብ ሚናው ትልቅ ነው ብለዋል። በእርሳቸው ንግግር የመጀመሪያው መልካም ሲሰራ ማመስገን፣ መልካም ሲሰራ ጥሩ ነው ብሎ በኪነ ጥበብ ይበረታታል። ደግሞ የጎደለ ነገር ካለም ጉድለቱን በኪነ ጥበብ እንሰማዋለን። ስለዚህ ኪነጥበብ ይህንን ሚናዋን እንድትወጣ ለማድረግ በአዲስ አበባ ከተማ እውነትም አዲስ አበባን እንደስሞ አዲስ እናደርጋታለን ማለት ብቻ ሳይሆን ሰፋፊ ስራዎችም ሲሰሩ መቆየታቸውን እንዲሁ አንስተዋል። ስለዚህ ዛሬ የተመረቀው ይህ ማዕከል በአጠቃላይ ሁለት ሲኒማ ቤቶችና አንድ ዘመናዊ ዓለም አቀፍ ደረጃውን የጠበቀ አዳራሽ አለው። ከዚህ ባለፈ ደግሞ በአካባቢ ያሉትን አጠቃላይ ሁኔታዎች ምቹ በማድረግ በኩልም ሰፋፊ ስራዎች መሰራታቸውን አንስተዋል። 1200 ሰዎችን ማስተናገድ የሚችል የቲያትር አዳራሽ ተመርቋል። ከዚህ በኋላ እንግዲህ ለዘርፉ ትልቅ እምርታ እንደሆነ ይታሰባል። ያስኳቸው መረጃዎች እነዚህ ናቸው። አለመሰገድ አመሰግናለሁ።